ሩሲያን ከተሞች የከበቡት የሸረሪት ድሮኖች የዩክሬን ምድር ያራ ሰው የበቀል እርምጃ። የሩሲያ ዩክሬን ጦርነት ከተጀመረ ጊዜ አንስቶ ፈጽሞ ያልተፈጸመ እጅግ አስደንጋጭ ጥቃት፣ የመጨረሻ እና እጅግ ተጠባቂ ስምምነት ሊፈጸም ሰዓታት እየቀሩት ተፈጽመዋል። ሩሲያ የዩክሬን ምድር የሚንጥ የበቀል እርምጃ ለመውሰድ ታላቅ ዝግጅት አድርጋለች። ዜሌንስኪ ታላቅ ስህተት ሰርተዋል። ፑቲን በቁጣ ነደዋል። የሩሲያን ከተሞች የከበቡት የዩክሬን የሸረሪት ድሮኖች አስገራሚ ጀብድ ፈጽመዋል። አጸፋው ከብዷል። ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ አርባ የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን መፈጸመዋን አስታወቀች። ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳይል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያል ሲያቅድ መቆየቱንም ገልጸዋል። ሩሲያ በበኩሏ በአምስት ግዛቶች ላይ የሽብር ተግባር መፈጸሟን አስታውቃለች። ጥቃቱ የደረሰው የሩሲያ እና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር የሰላም ድርድር ወደ ኢስታንቡል ቱርክ በሚያቀኑበት ወቅት ነው። ውይይቱ በሲራጋን ቤተመንግስት እንደሚጀመርም ይጠበቃል። ጦርነቱን እንዴት ማቆም እንደሚቻል ሁለቱ ተፋላሚ ወገኖች በጣም የተራራቁ በመሆናቸው የሚጠበቀው ውጤት ዝቅተኛ ነው። ይህ በእንዲህ እንዳለ የዩክሬን ባለስልጣናት በሳምንቱ መጨረሻ በግዛታቸው ላይ ግዙፍ ተዋጊ አውሮፕላኖች እና የሚሳኤል ጥቃት መፈጸሙን አስታውቀዋል። በካርኪቭ የተፈጸመውን ጥቃት ተከትሎ የሰባት ዓመት ሕፃንን ጨምሮ ቢያንስ ስድስት ሰዎች ቆስለዋል ሲሉ የክልሉ ርዕሰ መስተዳደር ተናግረዋል። በሌላ ቦታ የሩሲያ መንግስት የዜና ወኪል ሪያ የሀገሪቱ የጸጥታ አገልግሎት በምስራቅ ሩሲያ የተፈጸመውን የጥቃት ሙከራ ማክሸፉን ገልጿል። ሁለቱ ሀገራት ጦርነቱን ለማቆም ያስቀመጧቸውን ቅድመ ሁኔታዎች ተከትሎ በሁለተኛ ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የዩክሬን ባለስልጣናት በየሳምንቱ መጨረሻ ቀናት ከባድ የሆነ የሚሳኤል ጥቃትና የድሮን ጥቃት መፈጸሙን ተናግረዋል። የሩሲያ ብሔራዊ መገናኛ ብዙሀን ኤጀንሲ ሪያ በበኩሉ የሀገሪቱ የደህንነት መስሪያ ቤት በሀገሪቱ ምስራቃዊ ክፍል ታቅዶ የነበረውን ጥቃት ማክሸፉንም ዘግበዋል። ሁለት ግለሰቦች በፕሪሞሪ ግዛት በባቡር ሀዲድ ላይ አሻጥር ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላቸውም ተዘግበዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን እንደ አውሮፕያን አቆጣጠር የካቲት ሀያ ሁለት ዩክሬን ላይ ወረራ ከፍተው እስካሁን ጦርነት እያካሄዱ ነው። ሞስኮ በአሁኑ ወቅት በአውሮፓውያኑ ሀያ አስራ አራት ከዩክሬን በኃይል የያዘቻቸው ክሪሚያን ጨምሮ የሀገሪቱን ሀያ በመቶ ግዛት ተቆጣጥራለች። እሁድ ረፋድ ላይ በበርካታ ማህበራዊ ሚዲያዎች ላይ በተጋሩ ተንቀሳቃሽ ምስሎች ዜሌንስኪ የደህንነት ተቋማቸው ኃላፊን አሞግሰው ድንቅ የሆነ ውጤት ሲሉ የተካሄደውን ጥቃት አድንቀዋል። ጥቃት ያደረሱት 137 ሰው አልባ አውሮፕላኖች እያንዳንዳቸው የራሳቸው አብራሪ እንደነበራቸውም ዜሌንስኪ ተናግረዋል። የዩክሬን ፕሬዚዳንት አክለውም በጣም የሚያስደንቅ ነገር እና ይህንን በይፋ መናገር እንችላለን። በሩሲያ ግዛት ውስጥ የኛ ኦፕሬሽን ቢሮ ከክልሎቻቸው በአንዱ ከሩሲያ የደህንነት ቢሮ አጠገብ ይገኛል። ዜሌንስኪ ስኪ በጥቃቱ ላይ የተሳተፉ በሙሉ ሩሲያ ምላሽ ከመስጠቷ በፊት በሰላም ወደ ዩክሬን መመለሳቸውን ተናግረዋል። የዩክሬን የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰውን ውድመት ሰባት ቢሊዮን ዶላር የገመተው ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚያደርግም ቃል ገብቷል። ዩክሬን አደረስኩ ያለችው የጉዳት መጠን በገለልተኛ ወገን አልተረጋገጠም። በደህንነት መስሪያ ቤቱ የሚገኙ ምንጮች ለቢቢሲ እሁድ እለት እንደተናገሩት አራት የሩሲያ የአየር ኃይል ጦር ሰፈሮች፣ ሁለት በሺዎች ኪሎ ሜትሮች ከዩክሬን የራቁ ናቸው፣ ጥቃት እንደደረሰባቸው ተናግረው ነበር። ምንጮቹ አክለውም ጥቃቱ ከደረሰባቸው የሩሲያ ጦር ጀቶች መካከል ስትራቴጂክ ኒኩለር ቦምብ መሸከም የሚችሉት ቲዩ 95ና ቲዩ 22 ኤምስ እንዲሁም ደግሞ ለቀድሞ ማስጠንቀቂያ የሚያገለግለው ኤ 50 የተሰኘው አውሮፕላን ይገኝበታል። እንደ ዩክሬን የደህንነት መስሪያ ቤት መረጃ ምንጭ ከሆነ መጀመሪያ ሰው አልባ አውሮፕላኖቹ በድብቅ ወደ ሩሲያ ገብተዋል። ከዚያም በእንጨት ሳጥን ውስጥ ተደርገው በጭነት መኪኖች ወደ አየር ኃይሉ ስፍራዎች እንዲጠጉ መደረጋቸውም የተነገረው፣ በትክክለኛ ጊዜ ጣሪያዎቹ በርቀት ተከፍተው ድሮኖቹ የሩሲያ ጀቶችን መደብደብ ጀመሩ።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 በጥቃቱም በርካታ አውሮፕላኖች መቃጠላቸውም ተነግሯል። ሁሉም ቃጠሎች መጥፋታቸውና በሰው ህይወት ላይ የደረሰው ጉዳት እንደሌለም ተገልጸዋል። በሽብር ጥቃቱ ከተሳተፉት መካከል የተወሰኑት በቁጥጥር ስር ውለዋልም ተብለዋል። ይህ በእንዲህ እንዳለም የዩክሬን ባለስልጣናት ትናንትና ምሽት በሩሲያ ላይ በተዘነዘረው ጥቃት አራት መቶ ሰባ ሁለት ሰው አልባ አውሮፕላኖችና ሰባት ባላስቲክና ክሩዝ ሚሳይሎች ጥቅም ላይ መዋላቸውንም ገልጸዋል። ዩክሬን ሶስት መቶ ሰማኒያ አምስት የአየር ላይ ኢላማዎችን አምክኛለሁም ብላለች። በሌላ በኩል ደግሞ ሩሲያ ከዩክሬን ጋራ ኢስታንቡል ላይ ከመደራደሯ በፊት አንድ መቶ ስልሳ የዩክሬን ሰው አልባ አውሮፕላኖችን አውድም ያለው ስትልም ገልጻለች። ሩሲያ ለዛሬ የሰኞ አጥቢያ ከአንድ መቶ ስልሳ በላይ የዩክሬን ሰው አልባ አውሮፕላኖችን አውድም ያለው ስትልም አስታወቀች። አንድ የሩሲያ መከላከያ ሚኒስቴር የሩሲያ መከላከያ ኃይል 162 የዩክሬን ድሮኖችን መጥቶ አውድሟል ሲልም ተናግረዋል። አብዛኛዎቹ ሰው አልባ አውሮፕላኖች ተመተው የከሸፉት በሁለት ሀገራት የድንበር አካባቢዎች ነው። ሀምሳ ሰባት በኩርኩስ ክልልና ሌሎች ሰላሳ አንድ በቤልጎርድ ክልል መሆኑን ሚኒስቴሩ አስታውቀዋል። ሰዋልባት ቃቱ የተፈጸሙ ከሩሲያና ከዩክሬን ተወጣጡ ዛሬ በቱርክ ሊያደርጉት ከታቀረብ ስብሰባ ሰአታት በፊት ነው። የስብሰባው አላማ ከሶስት አመታት በላይ በዘለቀው የዩክሬን ግጭት የተኩስ አቁም ስምነት ላይ ለመደራደር ነው። ሁለቱ ሀገራት ከድርድሩ በፊት በየፊናቸው የወሰዱት ጠንካራ ውጊያ በድርድሩ ላይ የሚኖረው ሚና እየተጠበቀ ነው። ዩክሬን 4200 የኒኩሌር ቦምብ ነበራት። ይህም ባለማችን ከሩሲያ ና አሜሪካ ቀጥሎ ሶስተኛ ባለ ግዙፍ የኒኩሌር ሀይል እንድትሆንም አድርጓት ነበር። ከኒኩሌር ቦምብ በተጨማሪ 176 አህጉር አቋራጭ ሚሳይሎች ና 44 ስትራቴጂክ ቦምብ የጦር አውሮፕላኖች ነበሯት። ይህም ከአሜሪካና ከሩሲያ እንዲሁም ደግሞ ከቻይና ጋር በዓለም እኩል ያሰልፋት ነበር። ግን ዩክሬን ከዛሬ 30 ዓመት በፊት በታሪክ ትልቁን ስህተት ፈጽማለች። ከነሱ ውጭ ያለው ሀገር የኒውክሌር ቦምብ እንዲኖረው የማይፈልጉት አሜሪካ፣ ሩሲያና እንግሊዝ የዩክሬንን የኒውክሌር ቦምቦች፣ አህጉር አቋራጭ ሚሳኤሎችን ለሩሲያ እንድታስረክብ አደረጓት። ያ ስምምነት የቡዳፔስት ስምምነት በመባል ይታወቃል። በስምምነቱ መሰረት ዩክሬን ያሏትን ከአራት ሺህ የሚበልጡ የኒውክሌር ቦምቦች፣ ሚሳኤሎችና አውሮፕላኖችን ለሩሲያ ስታስረክብ በምላሹ ሩሲያ፣ አሜሪካና እንግሊዝ የዩክሬን ሉዓላዊነት፣ የግዛት አንድነት እና ደህንነት እንዲጠብቁ ከሚቃጣባት የትኛውም ወረራ ሊጠብቋት ቃል ገቡ። እናም ዩክሬን በወቅቱ ሀገራቱን ተማምና ከሶስተኛው ግዙፍ የኒኩሌር ባለቤትነት ወደ ኒኩሌር አልባ ሀገርነት ተሸጋገረች። ዩክሬን ለመጠበቅ ተፈራርማ ኒኩሌር ቦምቦችን የተረከበችው ሩሲያ በ2014 ክሪሚያን ጨምሮ በርካታ ግዛቶቿን ተቆጣጠረች። በዚህ የተደናገጠችው ዩክሬንም ኔቶ አባል ያድርገኝ የሚል ውትወታ ጀመረች። ይሁን እንጂ ኔቶም አባል ሳያደርጋት በክሪሚያ ያልጠገበችው ሩሲያ መላው ዩክሬንን ወረረች። አሁን ላይም ዩክሬን እያደረገችው ያለችው በምዕራባውያን እየታገዘች ግዛቷን ለማስመለስ እየተጋጅ ትገኛለች። በሩሲያና ዩክሬን መካከል ጦርነቱ እየጠነከረ ቢመጣም ዓለም ዛሬ በኢስታንቡል የሚደረገውን የሁለቱን ሀገራት ውይይት ውጤት በጉጉት እየጠበቀው ይገኛል። በኢስታንቡል ከተማ ዛሬ ለሚደረገው የሰላም ድርድር የዩክሬን ተወካዮች የሰላም ስምምነት ረቂቅ ይፋ አድርገዋል ረቂቁም የሰላሳ ቀናት የተኩስ አቁም ስምምነት በሁለቱ ሀገራት መካከል የታጋቾች ልውውጥ ና የሁለቱ ሀገራት ፕሬዚዳንቶች የፊት ለፊት ውይይት ትኩረት ከተደረገባቸው ነጥቦች መካከል ይጠቀሳሉ በኢስታንቡል ዛሬ እንደሚደረግ የሚጠበቀው ውይይት ላይም ረቂቁ ይቀርባል የተባለ ሲሆን በሞስኮና ኬቭ መካከል ለሶስት ዓመታት የዘለቀውን ጦርነት ለማስቆም ሰላም ይረዳል ተብሎም ይጠበቃል። የዩክሬን ባለስልጣናትም ረቂቁን በኢስታንቡል ለውይይት ከመቀመጣቸው በፊት ለሩሲያ ተወካዮች መላካቸውን ሮይተርስ ዘግበዋል። ነገር ግን ሩሲያና ዩክሬን የሰላም ስምምነቱን ቢፈጽሙም ሩሲያ ከዩክሬን ላይ በተወሰዱ ግዛቶች ላይ የሩሲያ ሉዓላዊነት እውቅና መስጠቷ በዩክሬን በኩል ተቀባይነት እንደማይኖረውም ሮይተርስ ዘግበዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሞስኮና ኬቭ በሰላም ስምምነቱ ላይ በጋራ መስራት አለባቸው። ይህ ከሆነ ጦርነቱ የማይቆምበት ምክንያት የለምን ብለዋል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበት ና ስለዚህ የሩሲያን ከተሞች የከበቡት የሸረሪት ድሮኖች ና የዩክሬን ምድርን ያራሰው የበቀል እርምጃ በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃ።